ጤና ይስጥልኝ ተመልካቾቻችን፣ እንዴት ሰንብታችኋል? በየሳምንቱ ወደ እናንተ የሚደርሰው ዲፕሎማሲያችን የተሰኘው መሰናዶ ተጀምሯል። ይህ መሰናዶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚያዘጋጀው ሲሆን ሀገራችን ስለምታከናውነው የውጭ ግንኙነትና ዲፕሎማሲያዊ ግንኙነት የሚያስቃኝ ነው። ማርታ ግርማ አብሬያችሁ እቆያለሁ። በሳምንቱ ከተሰሙና ከታዩ የሀገራችን የውጭ ግንኙነትና ዲፕሎማሲያችን ጋር የተያያዙ ሁነቶችን ወደ እናንተ የምናደርስበት የዝግጅታችን ክፍል ነው። መረጃ ዲፕሎማሲ፣ ዋና ዋና መረጃዎችን እንመልከት። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በብሔራዊ ቤተ መንግስት በኢትዮጵያ አዲስ የተሾሙ የ13 ሀገራትና አንድ ቀጠናዊ ድርጅት አምባሳደሮችን የሹመ ደብዳቤ ተቀብለዋል። በሥነ ሥርዓቱ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ ሌሎች የውጭ ጉዳይ የሥራ ኃላፊዎችም ተገኝተዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ጋር በሁለትዮሽና ቀጠና ጉዳዮች ላይ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው አስታውቀዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪያ ጋር ተወያዩ። ሁለቱ ወገኖች በኢትዮ ኩባ የ50 ዓመታት ወዳጅነትና ጋርነት ዙሪያ ሀሳብ በመለዋወጥ በቀጣይ ግንኙነት የበለጠ ማጠናከር በሚቻልበት አግባብ ዙሪያም መክረዋል። የመጀመሪያው የኢትዮ ቤልጅየም የፖለቲካ ምክክር መድረክ በአዲስ አበባ ተካሄደ። የውጭ ጉዳይ ሚኒስትር ዴታ አምባሳደር አደር አበራ የምክክር መድረኩን የሁለትዮሽ ግንኙነቱን ትልቅ ምዕራፍ መሆኑን ገልጸው አጋርነታችንን የበለጠ ለማጠናከር ያለውን አዲስ ቁርጠኝነት ያሳያል ብለዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር አደር አበራ ከኩዌት የውጭ ጉዳይ ሚኒስትር አብዱላይ አሊሃል ጋር በኩዌት ተወያዩ። በውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ፖለቲካ፣ ኢኮኖሚያዊ እንዲሁም ማህበራዊ ግንኙነቶችን ለማጠናከር ስምምነት ላይ ተደርሷል። የውጭ ጉዳይ ሚኒስቴር በየአመቱ ጥቅምት አራት የዲፕሎማሲ ቀን ያከብራል። የዲፕሎማሲ ቀን በተቋም ደረጃ እንዲሁም በመላ ዓለም በሚገኙ ኤምባሲዎችና ሚስዮኖች ጭምር ይከበራል። ዘንድሮም የዲፕሎማሲ ቀን በተለያዩ ሁነቶች ተከብሯል። የዘንድሮ አከባበር ሁለት መልክ ነው የተከበረው። አንደኛው ተተኪ ዲፕሎማቶችን ማፍራት የሚቻልባቸው ሞዴል ስራዎች ተሰርተዋል። በሌላ በኩል ደግሞ ነባር ዲፕሎማቶች የተመሰገኑበትና ና የተሸኙበት ፕሮግራም ተከናውኗል። ዘላለም መሉ የዲፕሎማሲ ቀን አከባበርን ተከትሎ ተከታዩ መሰናዶ አዘጋጅቷል። ተጋበዙልን። ጥቅምት አራት የኢትዮጵያ የውጭ ጉዳይ ሚኒስቴር የተመሰረተበት ቀንን ምክንያት በማድረግ የኢትዮጵያ ዲፕሎማሲ ቀን በየአመቱ ይከበራል። በዘንድሮ የዲፕሎማሲ ቀን ላይ ከተለያዩ የአዲስ አበባ ሁለተኛ ደረጃ እና ኮሌጅ የተወጣጡ ተማሪዎች የውጭ ጉዳይ መስሪያ ቤት በአፍሪካ ሕብረት ጠቅላላ ጉባኤ ላይ የሚያደርገውን አጠቃላይ መሪዎች በአፍሪካ ህብረት የሚያደርጉትን ጉባኤ ምን ይመስላል የሚለውን ወይንም ደግሞ ተውኔተ ጉባኤ ያደርጋሉ። ቀጣይ የሚፈሩት ቀጣይ የሚመጡት የኢትዮጵያ ወጣት ዲፕሎማቶች ከወዲሁ እየተዘጋጁ ይገኛሉ። ይህን በማስመልከት በውጭ ጉዳይ ሚኒስቴር መስሪያ ቤት ለተማሪዎቹ ኦሪንቴሽን ይሰጣል። የኢትዮጵያ ዲፕሎማሲ ቀን ይከበራል። ይህንን ቀን ለማክበር የተለያዩ ፕሮግራሞች ይኖሩናል። ከፕሮግራሞቻችን መካከል አንዱ ተተኪ ዲፕሎማቶችን ለማፍራት መነሳሳትን መፍጠር ያስችላል ብለን ያሰብነው አንዱ የሲሚሌሽን ፕሮግራም ነው። በመልቲላተራል ፎረም ወይም በባለ ብዙ ወገን መድረክ ላይ የሲሚሌሽን ፎረም ነው። እናንተ ወጣቶች ሀገር ወክላችሁ ዲፕሎማት ሆናችሁ እንዴት ነው ስብሰባ የምትካፈሉት? እንዴት ነው የሀገራችሁን አቋም የምታራምዱት? የሀገራችሁን አቋም በዲፕሎማሲ በድርድር፣ በሰጥቶ መቀበል አሸናፊ ሆኖ እንዲወጣ እንዴት ነው የሚደረገው የሚለውን ነገር በሲሚሌሽን ለማሳየት ነው። እንግዲህ ይህንን ለማድረግ የውጭ ጉዳይ ሚኒስቴር የዚህን የዲፕሎማሲ ቀን ሲያከብር ከሞዴል አፍሪካን ዩኒየን ጋር በመተባበር ይሄ ፕሮግራም ተዘጋጅቷል ማለት ነው። ስለዚህ ይሄ ፕሮግራም የተለያዩ ንዑስ ዓላማዎች ቢኖሩትም አንዱና ዋነኛው በወጣትና በአንጋፋ ዲፕሎማቶች መካከል ትስስር መፍጠር የሚል ይገኝበታል። ይሄ ስራ ላይ ያሉትን ሊመለከት ይችላል። ከዛ ውጭ ደግሞ የነገውን ዲፕሎማቶች ነገ ተተኪ የሆኑ ዲፕሎማቶችን እንዴት ነው የምናፈራው፣ እነኝን ወጣቶች እናንተን እንዴት ነው ወደዚህ ሙያ መሳብ የምንችለው የሚለውን ነገር ለማንሳት እና እናንተንም ከዚሁ ሙያ ጋር ለማለማመድ ለማስተዋወቅ የታሰበ ኦሪየንቴሽን ፕሮግራም ነው። የሞዴል አፍሪካ ዩኒየን መስራችና ዳይሬክተር ነኝ። ትንሽ እዛ አዳራሽ ላይ ለማሳየት ሞክረናል፣ ያው ምን እንደነበረ በትንሹ አካባቢ ላይ እየተደረገ ያለው ወይ እዚህ ቦታ ላይ እየተደረገ ያለው የኢትዮጵያን የዲፕሎማሲ ቀን አስመልክቶ የተማሪዎች ወይም እድሜያቸው ከ14 እስከ35 ያሉትን የአፍሪካን ህብረት መሪዎች ጉባኤን እንዴት ይመስላል፣ በምኑ መልክ ይሰራሉ፣ ምንን ያደርጋሉ፣ እሱን ለማድረግስ ምን አይነት ነገሮች ቅድመ ጉባኤ ይደረጋሉ የሚለውን ነው እያለን ያለ ነው። ቀደም ሲል የዲፕሎማሲ ቀንን በማስመልከት በውጭ ጉዳይ ሚኒስቴር ከተለያዩ የአዲስ አበባ ከፍተኛ ትምህርት ተቋማት የተውጣጡ ተማሪዎች ሞዴል አፍሪካን ዩኒየን ምን ይመስላል የሚለውን ሊያስቃኙን ነው። አሁን አፍሪካ ህብረት አዳራሽ ውስጥ እንገኛለን። በዚህ ዓመት የመረጡት ሀሳብ ደግሞ የአፍሪካ በአየር ንብረት ለውጥ ምን ያህል እየተጎዳች እንደሆነ ለማሳየት የአምሳ አራቱም የአፍሪካ ሀገራት ተወካዮች ከእነዚህ ተማሪዎች ተመርጧል። የሀገራቱም ተወካዮች ደግሞ የሀገራቸውን ችግር እና የአየር ንብረት ለውጥ ያስከተለባቸውን ተጽዕኖ ሀሳብ ያነሳሉ፣ ይሞግታሉ፣ ይከራከራሉ። በመጨረሻም ደግሞ በስምምነት የመፍትሔ ሀሳብ ይሰጥበታል ማለት ነው። ኢትዮጵያ ከወዲሁ የወደፊት ዲፕሎማቶችና አምባሳደሮች እንደዚህ በከፍተኛ ትምህርት ተቋማ ያሉ ያሉት ተማሪዎች ከወዲሁ የዲፕሎማሲ ስራው ምን ይመስላል የሚለውን በምስለ ትወና ወይም ደግሞ በተውኔተ ጉባኤ እንደዚህ ተገኝተው ክርክርና ሙግት ሲያደርጉ የምናሳያቸው ይሆናል። አብራችሁን ትኑ፣ የአክብሮት ግብዣችን ነው።

ለሞዴል አፍሪካን ዩኒየን የናሽናል ዲፕሎማሲ እንዴ ቼርፐርሰን ሆኜ የሊቀመንበሩን ቦታ ይዤ እያገለገልኩ ያለው ዛሬው ለት ወጣቶችን ስለ አፍሪካዊ መፍትሄዎች ለክላይሜት ቼንጅ ወይም ለአየር ንብረት ለውጥ ምን ይመስላል፣ የወጣቶቹ ድምጽ ምንድን ነው፣ ያላቸውስ መፍትሄ ምን ይመስላል የሚለውን አጠር ባለ ሴሽን ውስጥ ክፍለ ጊዜ ውስጥ ጋዘር አድርገን ያላቸውንም አይዲያ በነሱ ቋንቋ በነሱ ደሊቨሪ በተቻለ መጠን ኮሌክት አድርገን ተከራክረንበት፣ ምክንያቱም ሁሉም ሀሳብ አንድ ላይ ሆን ይችላል። ምን ይመስላል የሚለውን ደግሞ በሬዞሉሽን ወይም ደግሞ በዶክመንት መልክ ለማስቀመጥ ነው እየሞከረን ያለ ነው። በዛውም የወጣቶች ዲፕሎማሲ ወይም ደግሞ ቀጥታ ተሳትፎ ምን ይመስላል አንድን ሀገር ወክለው ሲከራከሩ ወይም የየራሳቸውን ሀገር ወክለው ሲወያዩ በትላልቅ ናሽናል ፕላትፎርሞች ላይ ሊሆን ይችላል፣ በአህጉራዊ መድረኮች ላይ ሊሆን ይችላል። እንዴት ነው ያንን ነገር ዴሊቨር ማድረግ የሚችሉት? ያላቸው አይዲያ ደግሞ ትልቅ እንደሆነ ሬኮግናይዝ ስለምናደርግ ምን ይመስላል የሚለውን አጠር ባለ ሴሽን ለማከናወን እየሞከርን ነው። ኢትዮጵያ ወክዬ ነው እዚህ ስብሰባ ውስጥ የቀረብኩት እና እንደ አንድ ሀገር ከሌሎች ሀገር ጋር ኮላብሬት በማድረግ ትልቅ እየሆነ ስራ መሳት እንፈልጋለን፣ እንደ አንድ ሀገር እና በተጨማሪም ደግሞ ከዚህ በፊት በተከናወኑት ሰሚቶች ለምሳሌ እንደ አንድ የአፍሪካን ክላይሜት ሰሚት ኦርጋናይዘር በቅርብ ሂዳት ከተከናወኑት ውስጥ ብዙ ነገር ለማምጣት ሞክረናል። ከዛ ውስጥም ፕላስቲክ ባግ ከመጠቀም የብረት ውሃ መጠጫን እሱን ሪፍሌክት ለማድረግ ሞክረና፣ እሱ አንደኛው መገለጫችን ነው። ስለዚህ ስለ ክላይሜት ሲመጣ እና በዋነኝነት ደግሞ ማወቅ ያለብን ክላይሜት ማለት ኮላቦሬቲቭ ዩዛዘርስ ማለት ስለሆነ ከነሱ ጋር ከተለያዩ ዴሌጌቶች ጋር ከተለያዩ ልዑካኖች ጋር በመሆን ትልቅ ለውጥን ማምጣት እንፈልጋለን። የወልከልኩት የነበረው ሀገር ቡርኪና ፋሶ ይባላል እና ያነሳውለት ነጥብ የነበረው በሜል የሚተዳደረው ዘጠና ፐርሰንት በአግሪካልቸር ስለነበረ እና ሌላኛው አስር ፐርሰንት ደግሞ ጎልድ ማይኒንግ ነው ሁለቱም ከኔቸር ጋር የተያያዙ ነገሮች ናቸው እና ኢንስቴቢሊቲ ፖለቲክስ ፖለቲካሊ ኢንስቴቢሊቲ ስላለ እነሱ በፖለቲካሊ ኢንስቴብል ቢሆንም አፍሪካ ላይ እንደ ማንኛውም ሀገር አፍሪካን ዩኒየን ላይ ሲቱ ላይ የበል እንትን ኢምፓክት ኖሮት ለፖሊሲ ሜኪንግ እንዲመረጥ የሚል ሀሳብ ነበር ያነሳሁት። እና እንዴት ነው የቡርኪና ፋሶ ህዝብ እየተጎዳ ያለው በዚህ ጉዳይ የሚለውን አንስቻለው። እና ከአጠገቤ የነበሩትን ሌሎች የአፍሪካ ሀገራትን ከኔ ጋር አብረው እንዲሰሩ ከኛ ሀገር ጋር ከቡርኪናፋሶ ጋር አብረው እንዲሰሩ እና ወደ አክሽን እንዲኬድ አድቮኬሲ ብቻ ሳይሆን ንግግር ብቻ ሳይሆን ወደ ተግባር የሚኬድ እንዲሆን ነበር ያነሳሁት ነጥብ። የመጣሁት ሀገር አንጎላ ነው። ከአንጎላ ነው የመጣሁት። አንጎላ እንደሚታወቀው እናት አንጎላ ብቻ ሳይሆን አፍሪካ ለክላይሜት ቼንጅ ፋይት እያደረገች ነው። አት ዘ ሴም ታይም ደግሞ አንጎላ ለክላይሜት ቼንጅ ፋይት እያደረገች ነው ማለት ነው። በኖርዝ በኩል በምንመለከትበት ጊዜ በድርቀት የተጠቃን ነው። በሳውዝ በኩል ደግሞ በፍሎድስ የተጠቃን ነው። ይሄ ደግሞ ፋርመሮቻችንን ጥሩ ሰብል እንዳያገኙ እንዳይመገቡ ሰብሲስተንስ ብቻ እንዲሆን ነው ያደረገባቸው። በዋነኝነት ደግሞ ይህን ነገር ለማጥፋት ከተለያዩ ከአፍሪካ ሀገራቶች ጋር በመነጋገር ይህንን ችግር አንድ ለማድረግ እየሞከርን ነው። አሁንም የተገኘ ነው የክላይሜት ቼንጅ ላይ ያለውን ሀሳብ አንድ ከሚሆን ከአንድ ብርቱ ሁለት መድኃኒቱ እንደሚባለው አንድ ላይ ተሰብስበን ያለውን ችግር በመነጋገር አንድን ለማድረግ እንሞክራለን። የጋናን ሉካን ወኪ ነው የማቀርበው። ጋና ስለ አየር ንብረት ለውጥ የሚወክለው አየር ንብረት የጋራ ችግር ነው ብለን እናምናለን። የአፍሪካ ችግር ሳይሆን የዓለም ችግር ነው ብለን እናምናለን። አፍሪካ አራት ፐርሰንት ቢሆንም የምታቀርበው ለዓለም አየር ንብረት ለውጥ ይሄ የጋራ ችግር ነው። አራት ፐርሰንት በቁጥር ትንሽ ሊሆን ይችላል፣ ግን ስናየው በጣም በብዙ በቢሊዮን በሚቆጠሩ ቶኖች ኢሚት የሚደረግ ጋዝ ነው። ስለዚህ ጋና ምን ያምናል? አንድ ላይ በመስራት ከዓለም ጋር አፍሪካን ሀገር ብቻ ሳይሆን ከዓለም ጋር አንድ ላይ በመስራት የተሻለ ነገርን ማቅረብ እንችላለን ብለን እናምናለን። ሞክለው ሀገር ካሜሩን ይባላል። በዚህ ጉባኤ ውስጥ ያነሳውት ሀሳብ አሁን እስካከናወን ነው ድረስ ምንድነው ክላይሜት እንዴት አፍሪካን አፌክት እያደረገ እንደሆነ ስፔሲፊክሊ ደግሞ ካሜሩንን ምን ያህል አፌክት እያደረገ እንደሆነ አንስቻለሁ ማለት ነው። ካሜሩን ኮንጎ ቤዝን የሚገኝበት ሀገር ነው። ግን ያም ሆኖ በጣም ክላይሜት ቼንጅ የሚያጠቃው ሀገር ሆኖ ይገኛል። በጣም ብዙ ጎርፎች ያጠቁታል። ፋርመርስ ድራውት ያጠቃቸዋል ምናምን፣ እና እነዚህን ክላይሜት ቼንጅ ውጤቶች እንዴት ኳምባት ማድረግ እንደምንችል አውርቻለሁ። በአሁኑ ዛሬ መዝጊያ የሚሆነው ዲፕሎማሲ ቀን ምክንያት በማድረግ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤትን በዲፕሎማሲው ዓለም ሲያገለግሉ የነበሩ ትላልቅ ዲፕሎማቶች በታላቅ ክብር ዛሬ ሽኝት ይደረግላቸዋል። ይህንን ሽኝት ምን ይመስላል የሚለውን ደግሞ አብረን እናያለን። አብራችን ቆዩ። በትንሹ ሶስት ዓላማዎችን ይዘን ነው ይህንን መርሃ ግብር የጀመር ነው አንደኛው የሙያውን ክብር የሙያውን ትልቅነት ከሙያው ጋር ተያይዞ የሚመጣውን ሀገራዊ ኃላፊነት ክብደቱን፣ ውስብስብነቱን ባገናዘበ መንገድ ባለሙያውን እውቅና ለመስጠት እና ለማበረታታት ነው አንዱ ዓላማው። ሁለተኛው በዚህ ሙያ የተሰማሩ ኢትዮጵያውያን ዲፕሎማቶችን፣ ባለሙያዎችን ሙያዊ ጓድነትን፣ ትስስርን፣ ጠንካራና ጤናማ አብሮነትን ለማጎልበት ታስቦ የተዘጋጀ መርሃ ግብር ነው። ዲፕሎማቶች በዚህ በዋናው ጽሕፈት ቤት ብቻ ሳይሆን በተለያዩ ሀገራት ወገን በሌለበት ወዳጅ ዘመድ በሌለበት ቤተሰብ በሌለበት አንድ ላይ ሀገራዊ ስምሪት ሀገራዊ ተልዕኮ ይዘው አራትም አምስትም ስድስትም ሆነው በሚኖሩበት ሀገር ሌላ የቅርብ ሊጠሩት የሚችሉት ሌላ ሰው የለም። አብሯቸው ያለ በጎናቸው ያለ ያክስት ልጅ አይደለም፣ ወንድም አይደለም፣ አባት እናት አይደሉም። በቃ በቅርባቸው ያለ የሚቀርባቸው አብሮ ያለ ዲፕሎማት ነው እና እንደዚህ ያለ ጤናማ ወንድማማችነት እህትማማችነት የሰፈነበት በጎ የስራ አካባቢ እንዲፈጠር እንዲያሉ መርሃ ግብሮች እንዲያሉ ልምምዶች የበኩላቸውን አስተዋጽኦ ያበረክታሉ ብለን እናስባለን። ውጭ ጉዳይ እድሜ ጠገብ ተቋም ነው። አገራችን ውስጥ ከተቋሙት የመንግስት ተቋማት ትልቁ እድሜ የያዘው ተቋም ነው። እድሜ ብቻም ሳይሆን ትልቅ ሀገራዊ ኃላፊነትና ተልዕኮ ያለበት ተቋም ነው። አገር ውስጥም ውጭ ሀገርም ማለት ነው። ኢትዮጵያን በውጭ ሀገር በመወከል የኢትዮጵያን ጥቅም እና የኢትዮጵያን ፍላጎት በውጭም በሀገር ውስጥም ለማሳካት እየተንቀሳቀሰ ያለ ተቋም ነው። ይሄ ተቋም ደግሞ የሚወከለው በውስጥ ባሉት ሰራተኛ እና አመራር ነው እና ዲፕሎማቶች ናቸው። እና ይሄ ዲፕሎማት አገር ውስጥም ውጭ ሀገርም ዓመቱን ሙሉ በተለያየ ሁነቶች በማከናወን ነው ጊዜውን የሚያሳልፈው እና እነዚህን ነገሮች ቢያንስ በዓመት አንድ ቀን እነዚህ አይነት መድረኮችና ሁነቶችን በመፍጠር ዲፕሎማቶች እርስ በርሳቸው ማህበራዊ ትስስራቸው እንዲፈጥሩና የተሰጣቸውንም ተልዕኮ ትልቅ መሆኑን ለማስገንዘብ እና አሁኑ ያሉት ያለፉት ምን ሰርተዋል ከኋላ የሚመጡትም ደግሞ ለቀጣይ አገራዊ ኃላፊነቱ ትልቅ መሆኑን እንዲገነዘቡ እና ማህበራዊ ትስስራቸውን ለማጠናከር የተሰጣቸውንም ኃላፊነት ደግሞ በአግባቡ ተገንዝቦ ለቀጣይ ስራ እንዲዘጋጁ ለማድረግ እና በማሰብ ነው። ይህም መድረክ ያዘጋጀንበት ጊዜ ነው ማለት ነው። እናመሰግናለን። ክቡር አምባሳደር ተፈሪ ጨረታ ሲወጡ ድረስ ዩ የኢትዮጵያ ባለሙሉ ስልጣንና ልዩ መልክተኛ ሆነ የገሬናመሰግለ በተለያዩ ሀገሮች ተዘዋወሬ ሀገሬን አገልግያለሁ። ለሀገር ተወክሎ መስራት ትልቅ ክብር ነው። ብዙዎቹ የሚያገኙት እድል አይደለም። ከብዙዎቹ የጥቂቶቹን እድል አግኝቼ ሀገሬን ለማገልገል ጥቅሟን ለማስጠበቅ በመቻሌ በጣም እኮራለው። በጣም ነው የማመሰግነው። መስሪያ ቤቴንም እንደዚሁ በጣም ነው የማመሰግነው። እንግዲህ ከምስራቅ እስከ ምዕራብ አፍሪካንም እንደዚሁ ተዘዋውሬ አገልግያለሁ። በዛሬው ቀን ይሄን እውቅና በማግኘቴ በጣም ደስ ብሎኛል። ክቡር አምባሳደር ዘነበ ከበደ ናቸው። ሁሉንም ለሰጡት አገልግሎት ከልብ እናመሰግናል። የአንድ ሀገር ዲፕሎማት መሆን እጅግ በጣም ትልቅ ክብር ነው። ዲፕሎማት እና ወታደር ማለት አንድ ነው። ወታደር ለሀገሩ ክብር ለአገሩ ዳር ድንበር በጠመንጃ ተዋግቶ ህይወቱን የሚሰጠውን ያህል ዲፕሎማትም ደግሞ በዓለም አቀፍ ደረጃ የሀገሩን ብሔራዊ ጥቅም ቫይታል ናሽናል ኢንተረስትን በማስጠበቅ የሚሟገት የሚዋጋ ሌትና ቀን የሚሰራ ስለሆነ ኦልሞስት ወደ 30 ዓመት የሚጠጋ ጊዜን በውጭ ጉዳይ ሚኒስቴር ሳሳልፍ ከልቤ በፍቅር ነው የሰራሁት። ደስ ብሎኝ የአቅሜን ያህል ኮንትሪቢዩት አድርጌያለሁ ብዬ አስባለሁ። ለዚህ ሁሉ ደስተኛ ነኝ። በአካል ከውጭ ጉዳይ ብለይም ስሜቴ ሁሌ እንደ ቤቴ የማየው ስለሆነ በቤቴ ተመልሼ ላገለገልኩበት እውቅና ሲሰጠኝ እጅግ ክብር ነው የሚሰማኝ፣ ፍቅር ነው የሚሰማኝ። እግዚአብሔር ያክብራቸው፣ እግዚአብሔር ይስጣቸው። ይሄንን አይተው ስላከበሩን፣ እውቅና ስለሰጡን አመራሩን ከልብ አመሰግናለን። መቼም ቢሆን ሀገራችንን ሕይወታችን እስካለ ድረስ ሀገራችን ለማገልገል ሁሌም ዝግጁ ነን። ከቀናት በፊት ጭምር በሳውዲ አረቢያ የነበሩ ናቸው። ከልብ እናመሰግናለን። ውጭ ጉዳይ ሚኒስቴርን ከመቀላቀላቸውን በፊት በተለያየ ሙያ ዘርፍ ሀገራቸውን ያገኙ ለበርካታ መጣት ውጭ ጉዳይ ሚኒስቴርን በዋና ውጭ ጉዳይ መግባት መታደል ስለ አገር ይበልጥ እንድናውቅ ስለ ሌሎች አገሮችም ከአገሮች ጋር ከዓለም አቀፍ ድርጅቶች ጋር እንዴት መስራት እንዳለብን የዓለም ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ግንኙነት ምን እንደሚመስል የሚያስተምር ከሁሉም በላይ ደግሞ ይህን ያወቅነውን የተማርነውን ነገር ለሀገራችን ብሔራዊ ጥቅም እንዴት ስራ ላይ እንድናውል የሚያደርገን ነውና እና ይህን በመስራቴ የተለያዩ አካላትን አግኝቻለሁ፣ ከተለያዩ አካላት ጋር ሰርቻለሁ ከአገር ውስጥ ከተለያዩ መስሪያ ቤቶች ጋር ከውጭ ሀገሮች ከሰራሁባቸው ሀገሮችም ባሻገር ከሌሎች ሀገሮችም ጋር ባለን ግንኙነት ሰርተናልና እውቅና መስጠት አሁን ለእኛ ለእኔና ለሌሎች ባልደረቦች እንደተሰጠ ሁሉ በዚህ ደረጃ ክቡር ሚኒስትሩ በተገኙበት፣ ሚኒስትር ዴታ በተገኙበትና ሌሎች ስራ አመራሮች ባሉበት እንዲህ አይነት እውቅና መስጠት አንደኛ ያበረታተናል። አሁንም ለሀገራዊ ጥቅም ወይም ለብሔራዊ ጥቅም የምንሰራውን ስራ በምንሰራው በሌላ በግል ስራዎቻችን ብንሆን ለሀገራችን ጥብቅና እንድንቆም ያደርገናል። ሌሎቹም ደግሞ የተሰባሰቡት ዲፕሎማሲያዊ ቀን እያከበሩ ወደፊት ለሀገራቸው ምን መስራት እንዳለባቸው ሀሳብም እንዲለዋወጡ ከታላላቆች ወይም ከቀደምቶችን እንዲማሩ የሚያበረታታ ስለሆነ እጅግ በጣም ደስ ብሎኛል። በውጭ ጉዳይ ሚኒስቴር ዋና መስሪያ ቤትና በሚሲዮን ሀገራቸውን የሚያገለግሉ ናቸው። ዲፕሎማት ናቸው፤ ተዘዋውሬ ሰርቻለሁ። ለሀገሬ እና ለሀገር መስራት በተለይ በዲፕሎማሲ ዘርፍ የሚሰጠው እርካታ ትልቅ ነው እና እኛም እኔም በተቻለኝ አቅም እንግዲህ በተመደብኩበት ስራ ዘርፍ ሀገሬን በታማኝነትና በቅንነት አገልግያለሁ። በጣም ደስተኛ ነኝ ባሳለፍኩባቸው ጊዜያት በሙሉ። ለሀገር ያገለገሉ ሰዎች እንደዚህ መከባበር ሲኖር ለሚቀጥለውም ጀኔሬሽን ጥሩ ተስፋና ሞራል የሚሰጥ ነገር ስለሆነ ይሄ ነገር ቢቀጥል ጥሩ ነው የሚል እምነት አለኝ። በጣም ደስ ብሎኛል። ውጭ ጉዳይ ሚኒስቴር ሰራተኞችና አመራሮችን በጣም ነው የማመሰግነው። ኢትዮጵያ በጣም ትልቅ ሀገር ናት። የብዙ ጉዳዮች፣ የብዙ ስልጣኔ፣ የብዙ ሀብት፣ የብዙ እውቀት፣ የብዙ ነገሮች ባለቤት ናት። አንዳንድ ሀገሮች እንደ ሀገር ከመፈጠራቸው በፊት ኢትዮጵያ በዲፕሎማሲው ዘርፍ ብዙ ስራን የሰራች በተለይ ደግሞ ለአፍሪካውያን ነጻነት የታገለች አስተዋጽኦ ያበረከተች ሀገር ነው። ብዙውን ጊዜ እነዚህን ነገሮች አንናገርም። ይሄ ነገር አሁን ያለው ትውልድ ይሄን ነገር ተገንዝቦ የኢትዮጵያን ስልጣኔ፣ የኢትዮጵያን እውቀቶች፣ የኢትዮጵያን ሀብቶች ኢትዮጵያ ለዓለምም ለአፍሪካ ያበረከተችውን ነገር በአግባቡ ተገንዝቦ የሚገባት ቦታ ማግኘት የሚያስችለው ዜጎቿ ነው። ዜጎቹ ይሄን ነገር ተገንዝቦ ማድረግ እንዲችሉ ደግሞ ለትውልድ በተለይ ደግሞ ለወጣቶች በቀጣይነት የማስተማር እና የማስተላለፍ ኃላፊነት አለብን። አሁን የውጭ ጉዳይ ውስጥ ያሉትን መዛግብቶች ወደ ዲጂታላይዝድ እየቀየርን ነው። ዲጂታላይዝድ ስናደረግ ያገኘናቸው ነገሮች የአንዳንድ አፍሪካ ሀገሮች በተለይ ደግሞ የአብዛኛው በቅኝ ግዛት ስር የነበሩ የአፍሪካ ሀገሮች ፋይል ዶክመንት ታሪክ እዚህ ኢትዮጵያ ይገኛል። ምክንያቱም ኢትዮጵያ ነጻነቷን በሌሎች ተወራና ተይዛ ያልነበረች በመሆኑ፣ እነዚህ ነገሮች በዜጎቻችን በመጀመሪያ ለማሳወቅ በተለይ ደግሞ ለወጣቱ ከዛም አልፎ ለአፍሪካ ሀገሮችንም ለማስተዋወቅ ነው። በቀጣይ እነዚህ መድረኮችን ለአፍሪካ አምባሳደሮች እዚህ ያሉት ዲፕሎማቶች የሀገራችንን ታሪካዊ ቦታዎች እና ሌሎች ባህላዊ ቦታዎችን እና የመሳሰሉትን ነገሮች ለማስተዋወቅ እና ሀገራችን በዚህ መልኩ ዲፕሎማሲን በዚህ መጀመር ይኖርብናል። ሀገር ውስጥ የሚሰራው ስራ ነው ውጭ ሀገር ለሚሰራው ዲፕሎማሲ መሰረት የሚሆነው እና ይህን ከህዝባችን ጋር እና ከተቋማት ጋር በማስተሳሰር ለመስራት እያሰብ ነው። ኃላፊነቱና ተልዕኮ በጣም ትልቅ መሆኑን እንገነዘባለን ማለት ነው። የዛሬው ዲፕሎማሲያችን ዝግጅት በዚህ ይጠናቀቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።